ቴድሮ ሀገር ላይ የጠራሁት አሁን አስራ አምስት ዓመት ሊሞላኝ ነው። ያው ልጅነቴ በእርቅበ ስደት ነው ያሳለፍኩት። እሷም በእንደኒው እንደሁም ኔ ሁለት ዓመት ተበልጣታለሁ፣ አስራ ሶስት ዓመት ምን ይላል መስላችሁ። አሰላሙ አሌይኩም ምከሩኝ። ያለሁበት ሀረብ ሀገር ዱባይ ነው። ከተሳደድኩኝ አስራ ሶስት ዓመት ለቤተሰቤ እየኖርኩ ደከምኩኝ። ማረፍ ማግባት፣ መውለድ እፈልጋለሁ። ቤተሰቤ ቤት ስራሁኝ ይላሉ እላለሁ፣ ቦታ ገዛሁ ይሉኛል። አንዳንዴ አንዳንዴ ገብቼ ሀገሬ አግብቼ ወልጄ መኖርን እፈልጋለሁ። እናቴን እመጣለሁ ልመጣ ነው አልኳት እንዳለችኝ ለምን ትመጫለሽ? ቤት እንኳ አልተሰራም ባዴ ቦታ ነው ያለሽ አለችኝ። በድንጋጤ ቆምኩኝ። የተሰራው ቤት የደረሰ ብዬ ስጠይቅ ለወንድምሽ ተሽጦ መኪና ተገዛበት አለችኝ። ለወንድምሽ ቤት ሳሰሪለት እንዴት ትመጫለሽ አለችኝ። እናቴም ጨከነች። እድሜ እያለቀ ብቸኛነት ሁኜ በሰው ሀገር ስቀር እናቴም ጨከነች። እና አንድ ከየመን በአንድ በኩል የመኔ በአንድ በኩል ሱዳኔ የሆነ ሰው አግኝቼ ላገባ ወሰንኩኝ። ነገር ግን ቤተሰብ ሳማክር አይ አይደለም መስራት አለብሽ አሉኝ። ይገርማል እስከዚህ ድረስ መጨካከል ደርሰናል እናትም ጭከነች እማየ ረጅም እድሜ ከጤና ጋር እያመመሽ ለእኛ መልፋትሽ ሁለታሽን መክፈል አልችልም ሀቃ እና እንደዚህ ጭከኑ እናቶችም አሉ ወላሂ ብዙ ነው እንትኑ ጽሑፉ ግን ጨርሽ ማንበብ አልቻልኩም ማን ነው የሚያዝንልን ግን ከአላህ በስተቀር? አሰላሙ አሌይኩም ወራሕመቱላሂ ወበረካቱ ውድ የቻናሌ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ አልሐምዱሊላሂ ረብል ዓለሚን አላህ ስብሓነሁ ወተዓላ ፈግደ ለዚህ ደቂቃ ለዚህ ሰከንድ ላደረሰን ጌታችንን አላህ እያመሰገንኩኝ ባላችሁበት አላህ አላህ ይጠብቃችሁ ዛሬ የተወደደው ውድ ጁምዓችን ነው አላህ ከሚወዳቸው ወደሱ ከተቃረቡት ከትልኛ ባሪያዎቹ ጋር ያድርገን። ኸይሩን ነገር ይሻልን። እናንተ ከልብ እየተማጸንከው ያለፍከው አላህ ይምርሃል፣ የሚመጣው መልካም ይለግስሃል። ውዴታዬ ውዴታውንም ያላብሳል። ስለዚህ በርታ። የአርሽ ባለቤት ያርህማኑ መሸ ይጥልሃል። ስለዚህ ወደ ጌታ ትጠጋ። በሰማይ በምድር መርሃባ ይወፍቅህ፣ በዱንያም አኸራም መልካሙን ይስጥህ። የጁሙዓ ሁሉ ወደ ጌታችን የምንቀረበት ያደርገን ይላል። አሚን ያ ረብ ልዓለሚን። አላሁ ስብሓን ወተዓላ ከሚወዳቸው ባሪያዎች ያደርገን። ዛሬ የመጣውት የአንድ ጥህታችንን ጽሑፍ አይቼ ውስጤ ውስጤ በጣም ተጎዳ። በጣም ነው ውስጥ የተጎዳው። ይህን ያክል የሰው ሀገር መቃጠል ማለት ከባድ ነው ግን የሚያዝንላችሁ ቤተሰብ አለመኖሩ ደግሞ ሌላ ስብራት ውስጥ ይከታችኋልና እህቶቼ፣ ከአሁኑ ጠንከር በሉ በራችሁን ያዙ። ሀቂቃ እኔ የዝቼልሽ ህይወት በጣም አሳጠነኝ። በእርግጥ የስደት ሀያት እኔም ከእሷ የበለጠ አመት ነው ሰው ሀገር ላይ የጠራሁት አሁን አስራ አምስት አመት ሊሞን ላይ ነው። ያው ልጅነት በእርግጥ በስደት ነው ያሳለፍኩት። እሷም በእንደኒው እንደም ሆ ሁለት አመት ተበልጣት አለሁ አስራ ሶስት አመት ምን ላ መስላችሁ። አሰላሙ አሌይኩም። ምከሩኝ። ያለሁበት ሀረብ ሀገር ዱባይ ነው። ከተሳደድኩኝ አስራ ሶስት አመት ለቤተሰቤ እየኖርኩ ደከምኩኝ። ማረፍ፣ ማግባት፣ መውለድ እፈልጋለሁ ቤተሰቤ ቤት ሰራሁኝ ይላሉ እላለሁ። ቦታ ገዛው ይሉኛል። አንዳንዴ አንዴ አንዳንዴ ገብቼ ሀገሬ አግብቼ ወልጄ መኖርን እፈልጋለሁ። እናቴን እመጣለሁ ልመጣ ነው አልኳት እንዳለችኝ ለምን ትመጫለሽ? ቤት እኮ አልተሰራም ባዲ ቦታ ነው ያለሽ አለችኝ በድንጋጤ ቆምኩኝ የተሰራው ቤት የደረሰ ብዬ ስጠይቅ ለወንድምሽ ተሽቶ ተሽጦ መኪና ተገዛበት አለችኝ። ለወንድምሽ ምሽ ቤት ሳሰሪለት እንዴት ትመጫለሽ አለችኝ። እናቴም ጨከነች። እድሜ እያለቀ ብቸኛነት ሁኜ በሰው ሀገር ስቀር እናቴም ጨከነች እና አንድ ከየመን በአንድ በኩል የመኔ በአንድ በኩል ስዳኔ የሆነ ሰው አግኝቼ ላገባ ወሰንኩኝ። ነገር ግን ቤተሰብ ሳማክር አይ አይደለም መስራት አለብሽ አሉኝ። ይገርማል። እስከዚህ ድረስ መጨካከል ደርሰናል። እናትም ጨከነች። እማዬ ረጅም እድሜ ከጤና ጋር እያመመሽ ለእኛ መልፋትሽ ለታሽን መክፈል አልችልም። ሀቂቅ እና እንደዚህ የጨከኑ እናቶችም አሉ። ወላሂ ብዙ ነው። እንትኑ ጽሁፍ ግን ጨርሼ ማንበብ አልቻልኩም። ማነው የሚያዝንልን ግን ካላህ በስተቀር?

ለዚህ ደቂቃ ለዚህ ሰከንድ ላደረሰን ጌታችንን አላህ እያመሰገንኩኝ ባላችሁበት አላህ ይጠብቃችሁ። ዛሬ የተወደደው በውዱ ጁምዓችን ነው። አላህ ከሚወዳችሁ ወደሱ ከተቃረቡት ከእትለኛ ባሪያዎቹ ጋር ያድርገን። ኸይሩን ነገር ይሻለን። እናንተ ከልብ እየተማጸንከው ያለፍከው አላህ ይምርሃል፣ የሚመጣው መልካም ይለግስሃል ውዴታዬ ውዴታውንም ያላብሳል። ስለዚህ በርታ፣ የአርሽ ባለቤት ያርህማኑ መቼ ይጥልሃል። ስለዚህ ወደ ጌታ ትጠቃ። በሰማይ በምድር መርሀባ ይወፍግህ በዱንያም አኽረም መልካሙን ይስጥህ። የጁምዓ ሁሉ ወደ ጌታችን የምንቀረበት ያደርገን ይላል። አሚን ያረብል ዓለሚን። አላሁ ስብሓን ወተዓላ ከሚወዳቸው ባሪያዎች ያድርገን። ዛሬ የመጣሁት የአንድ እህታችን ጽሑፍ አይቼ ውስጤ በጣም ተጎዳ። በጣም ነው ውስጤ ተጎዳ። ይህን ያክል የሰው ሀገር መቃጠል ማለት ከባድ፣ ግን የሚያዝንላችሁ ቤተሰብ አለመኖሩ ደግሞ ሌላ ስብራት ውስጥ ይከታችኋል እና እህቶቼ ከአሁኑ ጠንከር በሉ በራቸውን ያዙ። ሀቂቃ እኔ የዝችንሽ ህይወት በጣም አሳዘነኝ። በእርግጥ የስደት ሀያት እኔም ከእሷ የበለጠ ዓመት ነው ሰው ሀገር ላይ የጠራሁት። አሁን አስራ አምስት ዓመት ሊሞላኝ ነው። ያው ልጅነት በእርግጥ በስደት ነው ያሳለፍኩት። እሷም በእንደኒው እንደምኔ ሁለት ዓመት ተበልጣት አለሁ አስራ ሶስት ዓመት ምን ላ መሰላችሁ። አሰላሙ አሌይኩም ምከሩኝ። ያለሁበት ሀረብ ሀገር ዱባይ ነው። ከተሳደድኩኝ አስራ ሶስት ዓመት ለቤተሰቤ እየኖርኩ ዳከምኩኝ። ማረፍ ማግባት መውለድ እፈልጋለሁ። ቤተሰቤ ቤት ስራውኝ ይላሉ፣ እላለሁ ቦታ ገዛ ይሉኛል። አንዳንዴ አንዳንዴ ገብቼ ሀገሬ አግብቼ ወልጄ መኖርን እፈልጋለሁ። እናቴን እመጣለሁ፣ ልመጣ ነው አልኳት እንዳለችኝ፣ ለምን ትመጫለሽ? ቤት እኮ አልተሰራም ባዴ ቦታ ነው ያለሽ፣ አለችኝ። በድንጋጤ ቆምኩኝ። የተሰራው ቤት የደረሰ ብዬ ስጠይቅ ለወንድምሽ ተሽጦ መኪና ተገዛበት፣ አለችኝ። ለወንድምሽ ቤት ሳሰሪለት እንዴት ትመጫለሽ? አለችኝ። እናቴም ጨከነች። እድሜ እያለቀ ብቸኛነት ሁኜ በሰው ሀገር ስቀር እናቴም ጨከነች እና አንድ ከየመን በአንድ በኩል የመኒ በአንድ በኩል ስዳኔ የሆነ ሰው አግኝቼ ላገባ ወሰንኩኝ። ነገር ግን ቤተሰብ ሳማክር አይ አይደለም መስራት አለብሽ አሉኝ። ይገርማል። እስከዚህ ድረስ መጨካከል ደርሰናል። እናትም ጭከነች። እማዬ ረጅም እድሜ ከጤና ጋር እያመመሽ ለእኛ መልፋትሽ ሁለታሽን መክፈል አልችልም። ሀቂቅ እና እነዚህ ጭከኑ እናቶችም አሉ። ወላሂ ብዙ ነው። እንትኑ ጽሁፍ ግን ጥርሽ ማንበብ አልቻልኩም። ማነው የሚያዝንልን ግን ካላብስት ቀን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላሂ ረብል አለሚን አላህ ስብሐነሁ ወተዓላ ፈቅዶ ለዚህ ደቂቃ፣ ለዚህ ሰከንድ ላደረሰን ጌታችንን አላህ እያመሰገንኩኝ ባላችሁበት አላህ ይጠብቃችሁ። ዛሬ የተወደደው ውዱ ጁምዓችን ነው። አላህ ከሚወዳችሁ ወደሱ ከተቃረቡት ባሪያዎቹ ጋር ያደርገን። ኸይሩን ነገር ይሻልን። እናንተ ከልብ እየተማጸንከው ያለፍከው አላህ ይመርሃል። የሚመጣው መልካም ይለግስሃል። ውዴታዬ ውዴታውንም ያላብሳል። ስለዚህ በርታ። የአርሽ ባለቤት ያረህማኑ መቼ ይጥልሃል። ስለዚህ ወደ በሰማይ በምድር መርሃባ ይወፍቅህ፣ በዱንያም አኸራም መልካሙን ይስጥህ። የጁምዓ ሁሉ ወደ ጌታችን የምንቀረብበት ያደርገን ይላል። አሚን ያ ረብ ልዓለሚን አላሁ ስብሓን ወተዓላ ከሚወዳቸው ባሪያዎች ያደርገን። ዛሬ የመጣውት የአንድ ትህታችንን ጽሁፍ አይቼ ውስጤ በጣም ተጎዳ። በጣም ነው ውስጥ የተጎዳው። ይህን ያክል የሰው ሀገር መቃጠል ማለት ከባድ፣ ግን የሚያዝንላችሁ ቤተሰብ አለመኖሩ ደግሞ ሌላ ስብራት ውስጥ ይከታችኋልና እህቶቼ ከአሁኑ ጠንከር በሉ ብራችሁን ያዙ። ሀቂቃ እኔ የዝቼ ህይወት በጣም አታጠነኝ። በእርግጥ የስደት ሀያት እኔም ከእሷ የበለጠ አመት ነው ሰው ሀገር ላይ የጠራውት አሁን አስራ አምስት አመት ሊሞላኝ ነው። ያው ልጅነት በርቅ በስደት ነው ያሳለፍኩት። እሷም በእንደኒው እንደም ሁለት አመት ተበልጣት አለሁ አስራ ሶስት አመት ምን ላ መስላችሁ። አሰላሙ አሌይኩም ምከሩኝ። ያለሁበት ሀረብ ሀገር ዱባይ ነው። ከተሳደድኩኝ አስራ ሶስት አመት ለቤተሰቤ እየኖርኩ ዳከምኩኝ። ማረፍ ማግባት፣ መውለድ እፈልጋለሁ። ቤተሰቤ ቤት ሰራሁኝ ይላሉ እላለሁ፣ ቦታ ገዛ ይሉኛል። አንዳንዴ አንዴ አንዳንዴ ገብቼ ሀገሬ አግብቼ ወልጄ መኖርን እፈልጋለሁ። እናቴን እመጣለሁ፣ ልመጣ ነው አልኳት እንዳለችኝ፣ ለምን ትመጫለሽ? ቤት እኳ አልተሰራም፣ ባዴ ቦታ ነው ያለሽ አለችኝ። በድንጋጤ ቆምኩኝ። የተሰራው ቤት የደረሰ ብዬ ስጠይቅ ለወንድምሽ ተሽቶ ተሽጦ መኪና ተገዛበት አለችኝ። ለወንድምሽ ቤት ቤትሳሰሪለት እንዴት ትመጫለሽ አለችኝ። እናቴም ጨከረች። እድሜ እያለቀ ብቸኛነት ሁኜ በሰው ሀገር ስቀር እናቴም ጨከነች እና አንድ ከየመን በአንድ በኩል የመኔ በአንድ በኩል ስዳኔ የሆነ ሰው አግኝቼ ላገባ ወሰንኩኝ። ነገር ግን ቤተሰብ ሳማክር፣ አይ አይደለም መስራት አለብሽ አሉኝ። ይገርማል። እስከዚህ ድረስ መጨካከል ደርሰናል። እናትም ጨከነች። እማዬ ረጅም እድሜ ከጤና ጋር እያመመሽ ለእኛ መልፋትሽ ውለታሽን መክፈል አልችልም ሀቂቅ። እና እንደዚህ የጭከኑ እናቶችም አሉ። ወላሂ ብዙ ነው። እንትኑ ጽሁፍ ግን ጨረሽ ማንበብ አልችልኩ። ማንም የሚያዝንልን ግን ካላ